በእኛ ዘመን ላልተሰራውን በደል ንስሐ የምንገባበት ነው። በዚህም መሰረት አራት የጸሎት የንስሐ የጸሎት ርዕሶች አሉ። አንደኛ በስልጣን ሽሚያ ሰበብ በተነሱ ግጭቶች በምድራችን ላይ ስለፈሰሰው ደም፣ ስለተቀጠፉ ነፍሶች፣ ስለተፈጸሙ ጅምላ ግድያዎች ንስሐ እየገባን እንጸል። በምድራችን ላይ ያለች ቤተክርስቲያን የጨውነትና የብርሃንነት ሚናዋን በአግባቡ ስላልተወጣች እና የፖለቲካ ሰዎች መጠቀሚያ ስለሆነ። ሰላም የእግዚአብሔር ቤተሰቦች ቅዱሳን በዓለም ዙሪያ ያላችሁ በኢትዮጵያ ምድር እንደምናችሁ ዛሬ በፊታችሁ የቀረብኩት በሀገራዊ የንስሐ ጊዜው ላይ ያሉትን የጸሎት ርዕሶች ሚያዝያ ስምንት ረቡዕ ላይ የምንጸልይባቸውን እና ንስሐ የምንገባባቸውን ጉዳዮች ለመናገር ነው። ሚያዝያ ስምንት ረቡዕ የንስሐ አገልግሎት ተጠያቂነትን በተመለከተ ነው ንስሐ የምንገባው። እንግዲህ የንስሐ አገልግሎት በሁለት በኩል የሚከናወን ነው። አንደኛው በደሉን የፈጸመው ራሱ በእግዚአብሔር ፊት የእግዚአብሔርን ምረት የሚጠይቅበት ሁኔታ ሲሆን፣ ሌላው ደግሞ በደሉ መፈጸሙን ያወቀ ግን በደሉን ምናልባት በአባቶች ዘመን ወይም በሌሎች ሕዝቦች መካከል በእግዚአብሔር ፊት በማላጅነት በክህንነት በውክልና ንስሐ በመግባት የሚደረግበት ሁኔታ ነው ማለት ነው። እንግዲህ የውክልና ንስሐ ለራሳችንም፣ ለህዝባችንም፣ ለሌሎችም ጭምር የምናደርግበት ነው። የንስሐ አገልግሎት ማለት እንግዲህ እነዚህን ያካተተ ነው። ይሄ የውክልና ንስሐ የክህነታዊ አገልግሎት ነው። ሁላችንም በዚህ መልኩ ልናስበው ይገባናል። በእግዚአብሔር ቃል ላይ ይህንን አይነት የንስሐ ጸሎት የጸለዩ ቅዱሳን አሉ። ነህሚያን ሳሙኤልን፣ ዳንኤልን ስናስብ እኔና የአባቴ ቤት እኛ በድለናል ብሎ እነሱ ባልነበሩበት ዘመን ጭምር የተሰራውን በደል በአባቶቻቸው ዘመን ጭምር የተሰራውን በደል በእግዚአብሔር ፊት ንስሐ የገቡበት ሁኔታ አለ። እንግዲህ የራሳቸውንም ጨምረው አባቶቻቸውንም ጨምረው ሌሎችንም ይዘው በእግዚአብሔር ፊት ንስሐ መግባትን እንደ ክህነት አገልግሎት የወሰዱበትና በእግዚአብሔር ፊት ታድሶን በረከትን ያመጡበት አገልግሎት እንደሆነ እንመለከታለን ። ስለዚህ አሁን በምድራችን ላይ ያሉት ስደተኝነት፣ መፈናቀል ብዙ የእግዚአብሔርን ቅጣቶች የሚያሳዩ ነገሮች ስላሉ ይሄ ንስሐ ያስፈልገዋል። እኛም ለሰራነው በደል ሌሎችም ህዝባችን ለሰራው በደል ከእኛም በፊት የነበሩት አባቶቻችን ዘመን በነበሩበት ዘመን ለተሰሩ በደሎች ንስሐ መግባት ይገባናል ማለት ነው ስለዚህ አገራችን አንድ መልካም ነገር ስንጀምር ያ ነገር ሲጨነግፍ ያ ነገር እንደገና ከእጃችን ሲወጣ ተደሰትን ብለን ሳናጣጥም እንደገና ሌላ ችግር አዙሪት ውስጥ ስንገባ እናያለን። ይሄ ነገር እንግዲህ በንስሐ ይሄ እርግማንና ቀንበር መሰበር አለበት። በውክልና ጸሎት ከጥንት ጀምሮ በምድሪቱ ላይ እስከዛሬ ድረስ ሲፈጸም ለተኑሩ በደሎች ንስሐ ባልተገባባቸው ነገሮች ዛሬም ደግሞ ለቀጠሉት ነገሮች ንስሐ መግባት ያስፈልገናል ማለት ነው። እንግዲህ የንስሐ አገልግሎት ተጠያቂነት ለራሳችንም ለሌሎችም በእኛ ዘመን ላልተሰራውን በደል ንስሐ የምንገባበት ነው። በዚህም መሰረት አራት የጸሎት የንስሐ የጸሎት ርዕሶች አሉ። አንደኛ በስልጣን ሽሚያ ሰበብ በተነሱ ግጭቶች በምድራችን ላይ ስለፈሰሰው ደም፣ ስለተቀጠፉ ነፍሶች፣ ስለተፈፀሙ ጅምላ ግድያዎች ንስሐ እየገባን እንጸልያለን። መንግስታት ሲቀያየረው ብዙ ጊዜ የደም መፍሰስ ታሪክ በምድራችን ላይ አለ በስፋት። እና ስለዚህ በግጭቶች ለፈሰሰው ደም ንስሐ እንገባለን። ሁለተኛ በምድራችን ላይ ያለች ቤተክርስቲያን የጨውነትና የብርሃንነት ሚናዋን በአግባቡ ስላልተወጣች እና የፖለቲካ ሰዎች መጠቀሚያ ስለሆነች ስለሆነችበት ሁኔታ በጌታ ፊት ንስሐ እየገባን እንጸልያለን። በሦስተኛ ደረጃ በምድሪቱ ላይ ከጥንት እስከ ዛሬ ድረስ ስለሚፈጸሙ የፍርድ መዛባቶች፣ የፍትህ መታጣቶች በጌታ ፊት ንስሐ እየገባን እንጸልያለን። አራተኛ በምድሪቱ ላይ ስለሚፈጸሙ ምግባረ ብልሹነት፣ ሙሰኝነት፣ ሌብነት፣ ዝርፊያ በጌታ ፊት ንስሐ እንገባል። እንግዲህ እነዚህን ርዕሶች ለራሳችንም፣ ለህዝባችንም፣ ለመሪዎቻችንም በአባቶቻችን ዘመን ከኛ በፊት ለተሰራውን በደል ንስሐ እየገባን እንድንጸልይ ያስፈልጋል ማለት ነው። ከዛ በቀጣይ ቀን ሚያዝያ ዘጠኝ ሐሙስ ቀን ደግሞ የምንጸልይበት የንስሐ ርዕስ የእግዚአብሔር መንግስት ተጠያቂነትን በተመለከተ ነው። ስለ እግዚአብሔር መንግስት ጉዳይ እግዚአብሔር ንስሐ እንድንገባ በሰጠን መልእክት መሰረት የእግዚአብሔር መንግስት ሉዓላዊ በሆነ ስልጣኑ የሚገለጽባት በቅዱሳን መካከል በተለየ ሁኔታ የሚገኝበት በመንፈስ ቅዱስ የተረጋገጠ በቃሉ የተረጋገጠ ከቁሳዊ ነገር ይልቅ መንፈሳዊው ዓለም ላይ የሚገዛ መንግስት እንደሆነ የምናውቀው ነው የእግዚአብሔር ቃል ላይ ያለ። ይሄ እንግዲህ የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስ የሆነ ደስታ ያለበት መንግስት ነው። ደግሞም መንግስቱ መጥቷል። ጌታችን ኢየሱስ ክርስቶስ ሲመጣ ደግሞ በሙላት እንደሚመሰረት እናውቃለን። ሁላችን አማኞች የሆንን የእግዚአብሔር መንግስት ዜጎችና ሰራተኞች ነን። በምድር ላይ ሳለን ከጥላዋ በታች የምንሰበሰብባት ደግሞ ቤተክርስቲያን ኤክሌዚያ የምትባለው ተጠርተን የወጣን ከዓለም መንግስት ከጨለማው መንግስት ተጠርተን የወጣን ተሰብስበን የምንገኝበት አንዲት የክርስቶስ ቅዱስ ቤተክርስቲያን እንዳለች የእግዚአብሔር ቃል ያስተምረናል ዳግም የተወለዱ ሁሉ አባል የሆኑባት ማለት ነው ስለዚህ አንድ መንግስት ነው ያለን የመንግስቱም ገዢ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው የነገስታት ንጉሴ የሆነው እንግዲህ እኛ የዳንን ሰዎች በዛ መንግስት ውስጥ ያለን ሰራተኞች ነን ማለት ነው። ስለዚህ በምናደርገው ነገር ሁሉ ለዚህ ለአምላካችን ለእግዚአብሔር ክብር፣ ለሰዎች ለአካሉ መታነጽ፣ ለዚህ መንግስት መስፋት መስራት እንደሚገባን የእግዚአብሔር ቃል ያስተምረናል። ስለዚህ ይሄ ሆኖ እያለ አንድ መንግስት ላይ የምናገለግል ሰዎች ለአንድ መንግስት አካል የምንሰራ አገልጋዮች ለዚህ መንግስት የምንተጋ መሆን የሚገባን ሆኖ ሳለ አሁን በቤተ ክርስቲያን በእኛ መካከል የምናየው ተጨባጭ ሁኔታ የቤተ ክርስቲያን ህንፃ ላይ፣ የራስ መንግስት ላይ ወይም የራስ ቤተ እምነት ማጉላት ላይ፣ ግለሰቦችን አገልጋዮችን ማጉላት ላይ፣ የተለያዩ ነገሮች ላይ እንሰራለን። ከሌሎች ጋር ህብረታችንን እናደፈርሳለን። እዚህ የመንግስት ሀሳብ ላይ ትኩረታችንን ሳናደርግ እንቀራለን። ከፍተኛው ትኩረት በራስ መንግስት ላይ ወይም በራስ ተቋም ላይ በግለሰቦች ላይ በአገልጋዮች ላይ እያደረግን የእግዚአብሔር መንግስት አጀንዳ ቸል ያልንበት ሁኔታ በስፋት ይታያል። እርስ በርስ መጋጨት፣ መከፋፈል መከፋፈል በማይገባን ጉዳይ፣ እነዚህ ነገሮች በእግዚአብሔር መንግስት አጀንዳ ውስጥ የሌሉ ስለሆኑ እግዚአብሔርን በዚህ አቅጣጫ ባሳዘንበት ነገር ላይ ንስሐ መግባት ይገባናል ማለት ነው። እንደ ክርስቶስ አካል እንደዚሁም ደግሞ በአንድ ቤተ እምነትና በአንድ አጥቢያም ጭምር እንኳን መከፋፈሎችና መገፋፋቶች ይታያሉ። ይሄ የእግዚአብሔር መንግስት አጀንዳ አይደለም። በዚህ ጉዳይ እርስ በርሷ የምትለያይ መንግስት አትጸናም እንዳለው ጌታ መንግስቱን በጎዳንበት፣ ባደከምንበት፣ ኃይል አልባ ባደረግንበት፣ የእግዚአብሔር ኃይል እንዳይገለጥ ባደረግንበት ነገር ንስሐ ልንገባ ይገባናል ማለት ነው። ስለዚህ በዚህ መሰረት የንስሐ ጸሎቶች አራት የሚሆኑ ጸሎት ርዕሶች አሉ። በእግዚአብሔር መንግስት ጉዳይ ላይ አንደኛ፣ የእግዚአብሔር መንግስትን ምንነት በሙላት ስላልተረዳንበትና ለመንግስቱም በሚሆን ተጠያቂነት ረገድ ወድቀን ስለምንታይበት ሁኔታ ከእግዚአብሔር መንግስት ደረጃ ወርደን የየራሳችንን ትንንሽ መንግስታት በፈጠርንበት ሁኔታ ንስሐ እንገባለን ማለት ነው። ሁለተኛ፣ ከውስጣዊ ነገሮች ይልቅ ወይም ከመንፈሳዊ ነገሮች ይልቅ ውጫዊ ነገሮች ላይ ትኩረት ስለምናደርግበት በዚህ ደግሞ ከእግዚአብሔር ሀሳብና ፈቃድ ጋር መተላለፍ ስለተፈጠረበት ሁኔታ በጌታ ፊት ንስሐ እንገባለን። ያው ቁሳዊው ነገር፣ ግንባታዎች፣ እነዚህ ነገሮች መንፈሳዊውን ነገር የወንጌልን ስራ የደቀ መዝሙርነትን ስራ የቅድስናን ነገር ቸል ያልንበት ሁለተኛ ያደረግንበትን ነገር ላይ ውጫዊውን ነገር አጉልተን ውስጣዊውን መንፈሳዊውን ጌታ የሚያየውን። ቸል ባልንበት ንስሐ እንገባለን። ሶስተኛ የመንፈስን አንድነትና ህብረት በፍቅር ስላልጠበቅንበት ሁኔታ በጌታ ፊት የንስሐ ጸሎት እንጸልያለን። ራስ ተኮር በሆንበት ቤተ እምነት ተኮር በሆንበት የእግዚአብሔር መንግስት ተኮር ባልሆንበት ነገር፣ በዚህ ምክንያት ከወንድሞቻችን ከእቶቻችን ክርስቶስ ከሞተላቸው ጋር በፍቅር ህብረታችንን ባለመጠበቃችን ንስሐ እንገባለን። አራተኛው እርስ በርስ ስለምንከፋፈልበትና በአንድ ቤተ ክርስቲያን ውስጥ እንኳን በአንድ አጥቢያ እንኳን በአንድ ቤተ እምነት እንኳን ብዙ ቡድኖች ስለምንፈጥርበት መከፋፈላችን፣ መቧደናችን ጌታን ምሕረት እንጠይቃለን። ምክንያቱም ከመንፈስ ቅዱስ ጋር በሱ ሐሳብ ብቻ ብንሆን የእግዚአብሔር ሐሳብ አንድ ነው፣ መንግሥቱም አንድ ነው፣ ጌታ አንድ ነው፣ አካሉም አንድ ነው፣ አንድነት አይቸግረንም ማለት ነው። ግን አንድነት ባሳጣንበት የክርስቶስን አካል በተለያዩ ምክንያቶች በተከፋፈልንበትና አካሉን በጎዳንበት ነገር በተቧደንበት ነገር ንስሐ ገብተን እንጸልያለን። እንግዲህ ከነዚህም ነገሮች ለመመለስ ወስነን የአቅጣጫ ለውጥ እናደርጋለን ማለት ነው። በዚህ ቀን ደግሞ የምንጸልየው ጸሎት ይሄንን ነው። እግዚአብሔር አምላክ ይባርካችሁ።